በዛሬ መሰናዷችን የሩዝ ውሃ ለማራኪ የፊት ገጽታና ጸጉር ያለውን ጠቀሜታ ይዘንላችሁ መጥተናል። አብራችሁን ቆዩ። የሩዝ ውሃ የጸጉር ድርቀትን በማስወገድ የተሻለ ልስላሴ እንዲኖረውና መተጣጠፍ እንዲችል ያደርጋል። የሩዝ ውሃ ለጸጉራችንና ለቆዳችን በርካታ ጠቀሜታዎች እንዳሉት የቅርብ ጊዜ የጥናት ውጤቶች ይፋ አድርገዋል። በተጨማሪ የተጎዳ ፀጉር እንዲያድግም ከመርዳት ባለፈ ፀጉራችን የተሻለ ገጽታ እንዲላበስ የተሻለ የደም ዝውውር እንዲኖረንም ያግዛል ነው የተባለው። ከፀጉር በተመሳሳይ የቆዳ ልስላሴንም የሚያጎናጽፍ ሲሆን በቆዳ ላይ የሚደርስን የማቃጠል አደጋ ለማቀዝቀዝና ለማከም በፀሐይ የሚደርስን የማቃጠል ስሜትን ለማጥፋት ይጠቅማል። በመሆኑም በሩዝ ውሃ ፀጉርን መታጠብ የተለያዩ የጤና ጠቀሜታዎች ያስገኝልናል። የሩዝ ውሃ በውስጡ በርካታ አንቲኦክሲዳንት ማዕድኖች፣ ቫይታሚን ቢ ከመያዙም በላይ ፔትራ የተሰኘውንና የሞቱ ሴሉን እንዳያድጉ የሚያደርግ ንጥረ ነገር በመያዙ ከእርጅና ጋር የሚያያዙ ምልክቶችና ነጠብጣቦችን ከፊታችን ላይ ለማጥፋት ጠቀሜታው የላቀ ነው። የሩዝ ውሃ ለፊት ቆዳ የሚሰጠው ጥቅም አንደኛም ማራኪ ቆዳ እንዲኖረን የሚያስፈልጉ ነገሮች፣ ግማሽ ኩባያ የሩዝ ውሃና ሁለት ኩባያ ውሃ። አዘገጃጀቱ ደግሞ አላስፈላጊ ነገሮችን ከሩዙ ላይ ለማስወገድ በመጀመሪያ ሩዙን በደንብ ይጠቡት። ከዚያም ሩዙን በጎድጓዳ ሳህን በማድረግ ሩዝ ሙሉ በሙሉ በውሃ እስኪሸፈን ድረስ ውሃ ይጨምሩበት። ሩዝ ከውሃው ጋር እንዲብላላ ከ10 እስከ 15 ደቂቃ ይተውት። ውሃው በደንብ እስኪደፈርስ ድረስ ቀስ እያሉ ውሃውን ከሩዙ ጋር ይቀላቅሉት። ከዚያም ውሃውን በሌላ ንጹህ ሳህን በመገልበጥ ለመጠቀም ዝግጁ በማድረግ ፊቶን በውሃ ከተቀቡ በኋላ ከአንድ ወይም ከሁለት ሰዓት በኋላ ይለቃለቁት። ሁለተኛ ቡግርን ለማጥፋት ቡግርን ለማጥፋት የሩዝ ውሃ መጠቀም ተመራጭ መንገድ ነው። አነስ ያለ ጥጥ ያዘጋጁና የሩዝ ውሃ ውስጥ እየነከሩ ችግሩ ያለበት ቦታ ላይ መቀባት። ይህን ሲያደርጉ ሊያቃጥሎትና የመለብለብ ስሜት እንዲሰማዎት ሊያደርግ ይችላል። የማዳን ኃይሉም ላቅ ያለ ስለሆነ ቃጠሎን ቻል አድርገው ይህንን ድርጊት ቢያደርጉት ይመረጣል። ሶስተኛ፣ የፈካ ቆዳ ለማግኘት ካትፌሻል መዋቢያ ይልቅ የሩዝ ውሃ ላቅ ያለ ጥቅም ይሰጣል። የሩዝ ውሃ ቆዳን የሚመግብ ኬሚካል ያለው በመሆኑ ቆዳን ጤናማ እና እንከኔለሽ እንዲሆን ይረዳዋል። ፊቶ ላይ የሩዝ ውሃ በጣቶ እየነከሩ ይቀቡና እያሹ ለጥቂት ደቂቃ ማቆየት። የሩዝ ውሃ ለፀጉር የሚሰጠውን ጠቀሜታ እንመለከታለን። የሩዙሃን ለቆዳ የሚሰጠውን ጥቅም በተጨማሪ ለጸጉር ውበት ይሰጣል። እንዲሁም ፀጉር ጤነኛ፣ ጠንካራና አንጸባራቂ እንዲሆን ከፈለጉ የሩዙሃን ምርጫው ያድርጉ ይላሉ የጸጉር ባለሙያዎች። እንዴት ማዘጋጀት እንዳለብንና መጠቀም እንዳለብን አብረን እንመልከት። አንደኛ ለጸጉር እንደ ኮንዲሽነር ይጠቀሙት። ጸጉሮን በሻምፖ እና በኮንዲሽነር ከታጠቡ በኋላ በሩዝ ውሃ ይለቃለቁት እናም ጸጉሩ ላይ እንዳለ ለአስር ደቂቃ ቆይተው ይታጠቡት። ይህን ድርጊት በሳምንት ለሶስት ቀን ያደርጉ። ሁለተኛ የጸጉር መሰንጠቅን ይከላከላል። የሩዝ የጸጉር ጫፍ ላይ የሚታየውን የጸጉር መንታ መሆንን ችግር ይቀንሳል። የሩዝ ውሃ በጎድጓዳ ሳህን ማዘጋጀትና ጸጉሮን ውስጡ ከቶ መዘፍዘፍ እናም 15 ደቂቃ ማቆየትና ከዚያም በንጹህ ውሃ መታጠብ ሶስተኛ፣ ጸጉር አንጸባራቂ እንዲሆን አንድ የበሰለ ሙዝ ማዘጋጀትና መፍጨት ከዚያም በሩዝ ውሃና ጽጌረዳ ውሃ መደባለቅና በፀጉሩ ላይ መቀባት እናም በላስቲክ መሸፈን ለሃዴቃ ማቆየትና በንጹህ መታጠብ። አራተኛ፣ የተጎዳና የተሰባበረ ጸጉርን ለመጠገን ጭንቀት ከልክ በላይ ሲሆን ፀጉር ይሳሳል፣ ይሰባበራል። እንዲሁም ከልክ ያለፈ ለፀሐይ መጋለጥም ጸጉርን እንዲጎዳ ያደርጋል። ስለዚህ ለዚህ ችግር በሩዝ ውሃ ፀጉርን መለቃለቅ ከዚህ ችግር እንዲገላግለን ባለሙያዎች ይመክራሉ። የሩዝ ውሃ በቂ የሆነ ወዝ ይለግሳል። የሩዝ ውሃ የቫይታሚን ቢና የሚኒራሎች እንዲሁም አሚኖ አሲድ መገኛ ነው። ለራስ ቂሎም በቂ የሆነ ወዝን ይሰጣል። አምስተኛ ፎሮፎርና ቆዳን ድርቀትን ይከላከላል። ፎረፎር የቆዳ መድረቅ እና የሚያሳክክ ቆዳ ሲኖሮት የሚፈጠር ችግር ነው። እንዲሁም በፈንገስ አማካኝነት ይከሰታል። ባለሙያዎቹ በጥናት መሰረት የሩዝ ውሃ ከ85 እስከ 90 ፐርሰንት ያህል ፎሮፎር የማጥፋት ኃይል አለው ይላሉ። የቀይም ሆነ የነጭ የፈላ ሩዝ ውሃም በመጠቀም ማላሲዚያ ከሚባለው ፎሮፎር አምጪ ፈንገስ ይከላከላል። ይህን የፈላ ሩዝ ውሃ በሳምንት አንድ ጊዜ ይጠቀሙት። ከመታጠቡ በፊትም ለግማሽ ሰዓት ያክል ፀጉሮ ላይ ማቆየት ይኖርቦታል። የፈላ የሩዝ ውሃን ለማዘጋጀት በመጀመሪያ ሩዝ ማዘጋጀትና ይጠቡት። ከዚያም ሲያጥቡ ቆሻሻውን ይወገዳል። ቀጥለውም ሩዙን ሲዘፈዝፉት ነጭና ወተት የመሰለ ውሃን ያገኛሉ። እርሱን ውሃ ማጥለልና በሰሃን ማዘጋጀት፣ ከዚያም ውሃውን እሳት ላይ መጣድ፣ ሲፈላ ማውረድ። ታዲያ የሚጠቀሙት ያዘጋጁት ውህደት በረድ ሲል ፊቶን ሆነ ጸጉሮን ይታጠቡበት የፈላው የሩዝ ውሃ ውስጥ ጥቂት ጠብታ የሮዝመሪ ዘይትን መጠቀም ይችላሉ። ጸጉሮትንም በሻምፖ ከታጠቡ በኋላ መጨረሻ ላይ በሩዙ ውሃ መታጠብና ከአምስት እስከ 20 ደቂቃ አቆይተው መለቃለቅ። የፊቱ ቆዳና የራስ ቅሎንም በሩዙ ማሸት ይችላሉ። ሌላኛው ዘዴ ደግሞ እኩል መጠን ያላቸው የሰናፍጭ ዱቄትና የሩዝ ውሃ ማዘጋጀት እናም በደንብ አንድ አይነት ውህደት እስኪሆን ድረስ ማዋሃድ። ከዚያም በላዩ ላይ ጥቂት የወይራ ዘይት መጨመርና ማዋሃድ። ከዚያም ጸጉሩን በደንብ እየከፈሉ የራስ ቅሎ ላይ ብቻ መቀባት። ጸጉሮትንም ባያስነኩት ይመረጣል። ከዚያም ለሀያ ደቂቃ ያቆዩትና በሻምፑ ይታጠቡት። የፈላ የሩዝ ውሃ ማዘጋጀትና ቆዳውን መቀባት። ከዚያም ለአምስት ደቂቃ ያክል ባለበት ማቆየትና በቀዝቃዛዋ መታጠብ። ይህም ቆዳን ለስላሳና ማራኪ እይታ የሚስብ ይሆናል። የሩዝ ውሃ በቻይና አነስተኛ ከተማ የሚኖሩ ሴቶች ለጸጉሯቸው ውበትና ለቆዳ ውበት ይገለገሉበት ነበር። ጥንታዊ ውበትን መጠበቂያ ግብአትም ነበር። በዚህ መንደር ውስጥ የሚኖሩ ሰዎች ደግሞ በፊልም ዓለም የምናውቃቸው ራፑንዘርን ጸጉር እንድናስታውስ ያደርገናል። ይህ ብቻ አይደለም፣ በዚች አነስተኛ መንደር የሚኖሩ ሴቶች ስማቸው በታላቁ ጂኔስ ቡክ ላይ ሰፍሯል። እርሱም የረጅም ጸጉር መንደር በሚል የሩዟ የሚኒራልና የቫይታሚን መገኛ ነው። ኢንቶሶይል የተሰኘ የስኳር አልኮል ያለው ጊዜ የሚመጣው እርጅናን የመከላከልና የደም ዝውውርን ቀልጣፋ እንዲሆን የሚያደርግ ስራን ይሰራል። የሩዟ በተጨማሪ አንቲኦክሳይዳንት ባህሪና የፀሐይ ጨረርን የመከላከል የሚችል ባህሪ በውስጡ ስላለው ቆዳ ላይ የሚወጡ ነጠብጣቦችን ሆነ ምልክቶችን ያጠፋል። የሩዝ ውሃን ለቆዳ መቀባት ቆዳን ህመምና ቆዳ ላይ እንከኖችን ያጠፋል። በተጨማሪም ጸጉር ዛላው ጠንካራ ሆኖ እንዲያድግ ያበረታተዋል። በሩዝ ውሃ ውስጥ ያለው አሚኖ አሲድ የጸጉር ስርን ያጠነክራል። የሩዝ ውሃ ለጤና አንደኛ፣ እርጅናን ይከላከላል። ሩዝ ውሃ በቫይታሚን ቢ የታጨቀ ስለሆነ ሰውነቱን ቆዳና የጸጉር ጤናማ እንዲሆን ያደርጋል። እንዲሁም ያለ እድሜ የሚከሰት እርጅናን ይዋጋል። ስለሆነም የሁል ጊዜ ውበት ምርትም መጠቀሚያው ሩዝ ውሃ ያድርጉ። ሁለተኛ በሽታን የመቋቋም ችሎታን ያዳብራል። የሩዝ ውሃ በቫይታሚኖችና ሚኒራሎች የታጨቀ እንደመሆኑ መጠን በሽታን የመከላከል ኃይል አለው። እንዲሁም ለአጥንታችሁ ጥንካሬ እንዲሆን ለሰውነታችሁም ኃይል ይለግሳል። የሩዝ ዱቄትና የሩዝ ውሃን ለቆዳ የሚያስፈልጉት ነገሮች፣ ሁለት ጎድጓዳ ሳህኖችና አንድ ማንኪያ፣ ወንፊት፣ ፎጣ፣ አነስ ያለ ድንች እና ቢላ መፍጫ። የሩዝ ዱቄትና የሩዝ ውሃ ማዘጋጀት ቀጥለውም ቢላውን በመጠቀም ድንችን መላጥና መፍጨት። ከዚያም ድንቹን የፈሳሽ መልክ ሲኖረው ለብቻው በጎድጓዳ ሳህን ውስጥ ማዘጋጀት። እናም በላዩ ላይ ጥቂት የሩዝ ዱቄት መጨመርና ማማሰል። በላዩ ላይም ሶስት የሾርባ ማንኪያ የሩዝ ውሃ መጨመርና ማዋሃድ። ከዚያም ጣቶን በመጠቀም ፊቶን እንዳለ እንዳይረሱ በመቀባት እናም ለሃደቃ ባለበት በመተው ልክ ደቂቃው ሲደርስ በቀዝቃዙ መታጠብ። ሁለተኛ ለጨጓራ በሽታ ሩዝ የተቀቀለበት ውሃ ለተለያዩ የህክምና ዓላማ መጠቀም አሁን አሁን ዓለማችን ላይ ከፍተኛ ተቀባይነት ያገኘ ጉዳይ ነው። ትንሽ ሩዝ በውሃ ከጣድን በኋላ ሩዙ እንደ መብሰል ሲል የውሃው ቀለም ነጭ ይሆናል። ያኔ ውሃውን አንጣሉ መጠጣት የማቃጠል ስሜትን ማጥፋት ይችላል። አብረውን ስለነበሩ ከልብ እናመሰግናለን። የሰጠናችሁ መረጃ እንደሚጠቅማችሁ ተስፋ እያደረግን አብራችሁን ስለነበራችሁ ከልብ እናመሰግናለን።